ሁሉም አላህም ተናግሯል በቁርኣን አያት ኩሉ ነፍስ ብሎ ዛኢቀቱል መውት። የሙፍቲ ሐጅ ኡመር ኢድሪስ ሥርዓተ ቀብር ተፈጸመ። የቀድሞው የፌዴራል መዝሊስ ፕሬዝዳንት የክቡር ዶክተር ሙፍቲ ሐጅ ኡመር ኢድሪስ አስክሬን <zoysic discussions autour corenah> <festivals> <dando> ከጠዋቱ አራት ሰዓት እስከ ዙር ሶላት ድረስ ፒያሳ በሚገኘው የኑር መስጂድ ሶላተል ጀናዛ እና የዱዓ መርሃ ግብር ተደርጎለታል። እሳቸው የሚያክል ዑለማ ሲሄድ እምባ ማያፈስማ ካለ ደርቋል ማለት ነው። እና እንሻላህ ሁላችንም በተቻለን አቅም፣ ጀዛኩም ላኸረን በሰፊው እሳቸውን እንሸኛለን። ያው መስጂዳቸው እንደ አሳምረውት እንዲሄዱት አምሮላቸዋል። ያልተገኘ የሰው አይነት የለም እና ጀዛኩም ላር፣ እስቲ ሁላችሁም አፈወቱ ይላበሩ አፎቱ ሊላ በሉ። እሳቸው ግን ቀድመው ነው አፉ ያሉት። ቀድመው ሁሉን አፉ ብያሉ ብሏል ባርኩላ ስብሓንላህ አፉ ብያሉ። ምን ሄደች፣ ትልቅ ሰው ማለት ይሄ ነው። ጀዛኩላ ትልቅ ሰው ማለት አፉ ታያለ። እና አላህ ይወፍቀን። ኢንሻአላህ አሁን አዛን ይደረጋል። ከአዛን በኋላ ሱና እንሰግዳለን። ከሱና በኋላ ሰላተል ጀናዛ በዚህም በሺዎች የሚቆጠሩ ሰዎች በተገኙበት የሙፍቲ ሐጅ ኡመር ኢድሪስ ሶላተል ጀናይዝ ተሰግዷል። ሙፍቲ ሐጅ ኡመር ኢድሪስ ለበርካታ ዓመታት የቁርአን ተፍሲር ባቀሩበት ፒያሳ በሚገኘው የኑር መስጊድ በርካታ ህዝበ ሙስሊም በተገኘበት ሶላተል ጀናዛ ወይም የአስክሬን ሶላት ከተሰገደባቸው በኋላ አስክሬናቸው ወደ ሚሊኒየም አዳራሽ አቅንቷል። የተቀዳሚ ሙፍቲ ሐጅ ኡመር ኢድሪስ የጀናዛ የጀናዛ ሽኝት ስነ ስርዓት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂምን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በአዲስ አበባ ሚሊኒየም አዳራሽ ተከናውኗል። በአስክሬን ሽኝት ሥነ ሥርዓቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ፣ የኢፌድሪ ፕሬዝዳንት ታዬ ጽቀ ሥላሴ፣ የቀድሞው ምክትል ጠቅላይ ሚኒስቴር አቶ ደመቀ መኮንን፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጓሃን ቀሲስ ታጋይ ታደለ ከፍተኛ የመንግስት የሥራ ኃላፊዎች ዑለማዎች፣ ደረሳዎቻቸውና ወዳጅ ዘመዶቻቸው ተገኝተዋል። አባታችን ወደማይቀረው ዓለም ሂደዋል። የእኔ ብቻ አባት አይደሉም። እኔ በሥጋ አባት ቢሆኑ፣ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚያ አልቆንኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ የኢትዮጵያ ሕዝብ የዓለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግሞ አፉ ብለዋል። ስለዚህ እኔ በዚው አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደናው ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከመምራት ከማገልገላቸውን በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩና ለሰላም፣ ለአንድነት፣ ለህብረት ሁሌም ከፊት የሚመሩ የሚቀድሙ ሁሌም ሰላምን የሚያስቀድሙ ከሁሉም ነገር በላይ ሀጂ ዶክተር ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን፣ ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሱማሌ ክልል በመመላለስ ምሽት ለሊት ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ሐጅ ኡመር ኢድሪስ ተቀዳሚ ሙፍቲ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት የሀገር ዋርካ ስለመሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች፣ ምክሮችና ተግሳጾች ሲዘዋወሩ እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰው ሁኑ፣ ሰውነት ይቅደም፣ ሰውነት ከእምነትም፣ ከዘርም፣ ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማና አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከህልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በማረፋቸው የኢፌዴሪ መንግስት ጥልቅ ሐዘን ተሰምቶታል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በህግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሐጅ ዑመር በሕይወት ዘመናቸው በሕዝቦች መካከል መቀራረብ እንዲኖር የለፉ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሉም የሚዘከር ነው። መንግስት ለቤተሰባቸው፣ ለሃይማኖቱ ተከታዮችና ለመላው የሀገራችን ሕዝቦች መጽናናትን ይመኛል። አመሰግናለሁ። በመቀጠል የዕለቱ የክብር እንግዳ ክቡር አምባሳደር ታዬ አጽቀ ሥላሴ የኢፌዴሪ ፕሬዝዳንት መልእክት እንዳስተላለፉ በአክብሮት ትጋብዛለሁ! ኢትዮጵያ ዛሬ ታላቅ ሰው አታለች። መሪር የሀዘን ቀን ነው። ተቀዳሚ ሙፍቲ ሐጅ ኡመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን እውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊ ሙፍቲ ሐጅ ኡመር በልግስናቸው በተለይ በእውቀት ልግስናቸው፣ በበጎ ስራቸው በመልካም አበርክቷቸው ምን ጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምሮቱ ትምህርቱ። ይህም ቢሆን አባታችን ለእኛ ግን ጎድሎብናል። የማይቀር ቢሆንም ጉድለቱ ግልጽ ነው። ጥበቦን፣ ጸጋዎን፣ አስተውሎቶን አጣ ነው። እውንም ምን አይነት ትዕግስት ተላብሰው ኖረዋል። እውንም አርቆ ሐሳቢነቶ ምን ያክል ጥልቅ ነበር። መልካምነትና ጸጋውን አጥተናል። አባታችን የእርስዎ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስታይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርያነቶን ቋሚዎች ስንከተልና ስንከተል ብቻ ነው። እርስዎ የሁሉም ኢትዮጵያዊ ነዎት። የእኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ፣ በደስታዎ የኔ የምንለውን ነገር ከሶ እናገኛለን። እውን ይህ ምንኛ መታደል ነው! ምንኛ በረከት ነው! ይህ የኢትዮጵያ ቀለም የኢትዮጵያ ፍቅር። ለኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወትዎ ድረስ በመጨረሻም በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች፣ ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነው። እንትና በሰላም እንሸኘዋለን። መልካም እረፍት። ከሚሊኒየም አዳራሽ የሽኝት መርሃ ግብር በኋላም አስክሬናቸው ወደ ስርዓተ ቀብር አምርቷል። የሙፍቲ ሐጅ ኡመር ኢድሪስ ስርዓተ ቀብር ተፈጸመ። በመጨረሻም የተቀዳሚ ሙፍቲ ሐጅ ኡመር ኢድሪስ ስርዓተ ቀብር በአዲስ አበባ ተፈጽሟል። በስርዓተ ቀብሩ ላይ የሃይማኖት አባቶች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ ዑለማዎች፣ ደረሳዎች፣ ኡስታዞችና ወዳጅ ዘመዶቻቸው ተገኝተዋል። ተቀዳሚ ሙፍቲ ሐጅ ኡመር ኢድሪስ ከ50 ዓመት በላይ በዘለቀ የአዲስ አበባ ቆይታቸው በማስተማር በመምከር ነበር የሚታወቁት። በ1967 ዓመተ ልደት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲመሰረት የምክር ቤቱ አባልና የኡለማ ሊቀ መንበርም ነበሩ። ከ2010 መጋቢት እስከ ግንቦት ወር 2014 ዓመተ ልደት ድረስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በፕሬዚዳንትነት እንዲሁም የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። አላህ ለሙፍቲ ሐጅ ኡመር ኢድሪስ ጀነት አልፈርዶስን እንዲወፍቃቸው እየተመኘን የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር።